ሰላም ሰላም ውድ የተከበራችሁ የኔ የሸዋ ተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያን እና ኤርትራውያን በያላችሁበት ሰላማችሁ ብዙ ትትርፍ። ይበልኛል ማጭ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ የመጣሁላችሁ በሩታና በአብርሽ ነው ማለት ነው። እንግዲህ አብርሽና ሩታ እንደምናውቃቸው በጣም አሪፎቹና ምርጦቹ ጥንዶች ነበሩ ማለት ነው። ዛሬ ላይ ደግሞ አንድ በማናውቃት ወይም ከዚህ ቀደም በነበራቸው ነገር ወይም በነበረው ጉዳይ የተነሳ እንግዲህ ተበጣብጠው እያየን ነው ማለት ነው። በማናት ስሟ አነጺ ነው ምናምን ስሟ ማለት ነው። እና እንግዲህ ዱባይ ላይ እያለ ያው አብርሃም አውርቷታል፣ ግን ደግሞ አብርሃም ሊያምን አልቻለም ያንን ማለት ነው። ለምን ማመን እንዳልቻለ አላቅም፣ ግን እኔ ከዚህ ሁሉ ምለው ብዙ ምቀኞች ስላሉብሽ ለሩታ ማለት ነው። ያው ሩታ በጣም ታሳዝነኛለች። በነገራችን ላይ አሁን ላይ እሷ እርጉዝ ናት። ብዙ ነገር ያስፈልጋታል። እሷን መንከባከብ ነበር ያለበት። ብቻ እርጉዝ ስትሆኑ ብዙ ነገር ያስፈልጋቸዋል፣ የሚረዳችሁ ሰው፣ የሚንከባከባችሁ ሰው ያስፈልጋችኋል ና በዛ በዚህ ሰዓት እንደዚህ በመሆኑ በጣም አዝኛለሁ። በጣም ተሰምቶኛልም ደግሞ እና አብርሃም ግን ያው አብርሃም ጥሩ አርጓል እያልኩኝ አይደለም፣ አብርሃም ጥሩ አላደረገም፣ ግን ደግሞ መረዳት ይኖርባቸዋል። ምክንያቱም ቢያደርገው እንኳን ይሄን ነገር ለምን ብላ በውስጥ መጨረስ ትችል ነበረ ሩታ ብዬ አስባለሁ። ከአብርሃም ጋር ያለውን ነገር ማለት ነው፣ ወደ ሚዲያ ይዘው መምጣታቸውም ያው ሚዲያ ላይም ስለወጣ ግን ካሁን በኋላ በቃ የህይወቴ እና እኔንን ያለኑ ማንኛችሁን ብትሆኑ አይመለከተኝም ከዚህ በፊት በነበረው ጉዳይ። አሁን ግን ለአንዴ ና ለመጨረሻ ጊዜ ማስጠንቀቂያ ነው ምንሰጥህ። ከዚህ በኋላ እንደዚህ አይነት ነገር ቢፈጠር በእኔ እናንተ መሀል፣ በጣም ትልቅ ነገር ይፈጠራል ምናምን ብላ ነገሩን ማስቆም ትችል ነበር ማለት ነው። ግን ነገሩ እንግዲህ ተንዛዛ ማለት ነው። እሱም እንግዲህ የሩታ በአሁን ሰዓት እርጉዝ ናት። አብርሃም ደግሞ ዱባይም ሆኛ አላወሯዋትም ብሎ የነበረ ቴክስትም የለም ብሎ የነበረ፣ አሁን ደግሞ ልጁ ታይላከችልኝ ቴክስት ይሄውና ብላ እንግዲህ ሁሉንም እያሳየች ነበረ። እንዲሁም ወንድሙንም ለምንድን ነው በስሜት ወጥተህ ቪዲዮ የሰራኸው ብላ እየወቀሰች ነበር ማለት ነው። እና በባልና ሚስት መሀል ቤተሰብም ወንድም ምንም ምንም ነገር አያገባውም እያለች ነበረ። እንግዲህ ከባድ ነው፣ ከባድ ነው ግን ግን ሩታይ፣ ማለት ነው ተረጋግተሽ ቤትሽን አድኚ ነው ምልሽ ማለት ነው። ምክንያቱም አብርሃምን ሊወስዱብሽ ነው እንደዚያ ያሰፈሰፉት እና ብቻሽን ሊያስቀሩሽ ነው። ስለዚህ ብልህ ሴት ከሆንሽ ቤትሽን የፈረሰው ቤትሽን እንደገና መገንበት ትችያለሽ ማለት ነው። አሁንም ቢሆን ለነፃነት ተብዬዋ ወሬ ከምታመላልስልሽ፣ ከአሁን በኋላ በባሌ አጠገብ እንዳላይሽ ከዛሬ ቀን ጀምሮ እስከ ዛሬ ላለው ነገር አይመለከተኝም፣ ከአሁን በኋላም ላለው ነገር አይመለከተኝም፣ ዱባይም ባለው ነገር አይመለ ተመለከተኝም ብለሽ ለእሷ መልስ ሰተሽ አብርሃምን ግን በውስጥ በቤተሰቡም ሆነ በማንም ሆነ በጓደኞቹም ሆነ ማስመከርም ሆነ ማስገሰጥ ትቺ ነበረ። ለአንዴና ለመጨረሻ ጊዜ እርምጃ መውሰድ ትቺ ነበር በአብርሃም ላይ ማለት ነው። ምክንያቱም አሁን ብዙዎቹ እናንተ እንድትጣሉ እንድትለያዩ ነው የሚፈልጉት። ስለዚህ እንደዛ መሆን የለበትም። አንቺ እንደዛ ከመሆንሽ በፊት ራስሽን የሰከነ አድርገሽ ያው በጉዳዩ ላይ ስለሌለሽበት ነው ልትሉ ትችላላችሁ፣ ግን ደግሞ እንደዛ ነው መሆን ያለበት ብዬ ነው ማስበው። እንግዲህ አብርሃምም ቪዲዮውን እንዳየነው ከሆነ አብርሃምም በፍጹም አይደለም፣ ይሄ ቪዲዮ ይሄ ፎቶም ፎቶ ሾፕ ነው እንጂ እኔ የተነሳሁት ፎቶ ይሄ፣ የት ነው ንገራት፣ የፍሬም እያለው ነበረ። የፍሬምም እንግዲህ መናገር አልፈለገም፣ ምክንያቱም መጀመሪያውኑ እንዳይናገር አድርጋለች። የፍሬምን ማለት ነው። ምንድነው ያለችው? በእኛ መሀል ምንም ምንም ምንም አያገባውም፣ እንኳን አይደለም ወንድም እናቴም አባቴም አያገባቸው እኔ እና እሱንን መፍታት ያለብን ስላለችው ምንም ነገር መተንፈስ ስላልፈለገ እሱ ተነስቶ ሄዷል ማለት ነው። የፍሬም እንግዲህ መጨረሻ ላይም አብርሃም ምንም እንትን አላት። ልትረዳ አልቻለችም ጥሏት ሄደ ማለት ነው። ያው እንግዲህ ይህ ሁሉ በዚቹ በ ነፂ የተነሳ ነው እንግዲህ አብርሃም ምንድነው ያለው ሁሉንም ነገር ፎቶውንም ልቀቂውና ቤተሰብ አይቶ ይፍረድ። ልቀቂው፣ ሚዲያ ላይ ይውት። ይሄ ፎቶሾፕ ነው ወይስ የእውነት ነው ይፍረዱ፣ እነሱ ራሱ አይተው ይፍረዱ። ይሄን ፎቶ እኔ ራሱ አቀናብሬ አመጣልሻለሁ ቢላትም እንግዲህ ይሄ ሩታ ልታምን አልቻለችም፣ ማለት ነው። ለምንድን ነው ይሄ ሁሉ ትናንትና፣ ጽሑፍ ነበረ ጽሑፍ ብዬ ስልህ የለም አልክ፣ እንደዚህ ነው አልክ፣ በዚህ ወጥቶ አልክ፣ በዚህ ወርዶ አልክ። ለምንድን ነው በዚህ ልክ የምትዋሸኝ? ለምንድን ነው በዚህ ልክ እንዲህ የምትለኝ? ብላ በጣም ተናዳለች ማለት ነው። ነገሮች ላይ ያናደድን ብዬ አይደለም በጣም ነው ያናደደው። ግን ደግሞ መታገስ ይኖርብሻል፣ ቤትሽን ከማጣት ማሳለፍ ነው። ምክንያቱም ከወንዶች ላይ ምንም አይነት ጉድፍ አታጭም። የፈለገ ንጹህ ወንድ ነው ብትይ ከወንድ ልጅ ላይ ጉድፍ አጣለው ማለት ዘበት ነው፣ ዘበት። ሁሉም ወንዶች የተነካኩ ናቸው። በቃ ያደረ ወጥ በያቸው፣ እንደዛ ናቸው። በቃ እንደዛ ናቸው። የሉም ብለሽ ስለነሱ እንዲያው በአምስት ጣት የፈርም አለው ብለሽ ስትከራከሪ የምታገኛቸው እዛ አሉ የተባሉበት ቦታ ነው ስለዚህ ምንም ማድረግ ስለማትቼ ጉዳይሽን ከአብርሃም ጋር ፈተሽ ላቶ ነፂ አይመለከተኝም። ከዚች ከዛሬዋ ቀን ጀምረሽ ግን ከባሌ ላይ እንዳላይሽ ብለሽ ማስጠንቀቂያ ሰጥተሽ ወደ ቤትሽ ተመልሰሽ ባልሽን በውስጥ ማስተካከል ትችያለሽ ብዬ ላለሁኝ እንግዲህ ማለት ነው። ለዚህ ተብዬዋ ደግሞ እንግዲህ ያለፈ ህይወት ከሆነ ያለሽ ያለፈ ህይወት ነው፣ አለፈ ማለት ነው እንግዲህ አብርሃምም እንዳለው ሩታን መርጫት ከብዙ ሴቶች ብሏል እኮ። እሱ እኮ አልፈራም እኮ ከብዙ ሴቶች መርጬ ነው ያገባኋት ብሏል። በቃ ስለዚህ አንቺ ደግሞ ተመርጠሽ ስለሆነ ያገባሽ ምን አስጨነቀሽ? በቃ ከዛሬ ቀን ጀምሮ እንዳይደገም ብቻ ለዛ ማስጠንቀቂያ ስጩ። ከዛ በኋላ ደግሞ ሌላዋ ሴት እንደዚህ የምትመጣ ከሆነ ያኔ የአንቺ ውሳኔ ይታያል ማለት ነው። እና ትናንትና ጽጌ ብለሽ እንደዛ ስታላዝኑብን ስታላዝኑብን ፍቅር እና ጽጌ ብለሽ ስታላዝኑ ነበር። አሁን ደግሞ ነጽ የምትባል ይመታ ልታላዝኑብን ነው እንግዲህ ኧረ የመድህን ያል ምን ነው አላዛ አላዛይ በዛይቱ ላ አታላዝኑብን እንግዲህ እንዲያው ወኔ የተናግር ያለው ምን ነው ሸዋ። ለማንኛውም አቶ አብርሃም ጥፋተኛ ነህ፣ በጣም ጥፋተኛ ነህ። እንደዚህ እየተንጨረጨርክ ለማስረዳት ከመሞከር በቃ ሺሩታ እኔ እና አንቺ ችግሩን እንፈተዋለን፣ ይቅርታ ማለት ነበረበት። ምክንያቱም ለልጅሽ እንኳን ስትል ማለት ነው፣ እሷ በተናደደሽ ቁጥር ጽንሱ ሊጎዳ ይችላል። እንደገና ደግሞ አኪሞቹም ጥንቃቄ እንድታደርግ ነግሮሻል፣ ብልሃት ነበር ባለፈው። ስለዚህ ይሄ ሁሉ ካለ አንተ ልትረዳት ይገባል። አንተ ያልተረዳት ማን ይገባል ማን ሊረዳት ነው? ና ደግሞ ጽንሱን ላስወርድ ነው ምናምን የምትለው ነገር አለ ሲሉ ሰማሁ አንዳንድ ሰዎች ሲያናፈሱ ማለት ነው። ሸዋ ተጉለት ሚዲያ። ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁነው።